አሰላሙአሌይኩም ወረህመቱላሂ ወበረካቱሁ ድና የተከበራችሁ የቻናል ቤተሰቦች የፎዝ ቤተሰቦች ሰላም ጤና ይስጥልኝ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትሩፍ ይበልልኝ። አህባቢ እንዴት ናቸው? ከኔ ጋር አልሐምዱሊላህ ረብል አለሚን። ዛሬም በታሪክ መጥተናል። እንሻላ ታሪካችን እንደ ቀጠለ ነው። ዛሬ ደግሞ በክፍል ሰባት መጥቻ አለሁ ማለት ነው። አሊይ ኢብን አቡጦሊብ መርሐባ በአራት ነገሮች ይበልጡኛል ሳዒዳ ላይ የኸሊፋ እያሉ የኩፋ ነዋሪ የሆነ አንድ ሰው ወደ እርሳቸው ይመጣና መሀጅሮችም ሆኑ አንሷሮች አቡበክርን ከእርሱ ሊያስበልጣቸው ሲያስበልጣቸው አይቻል አቅም ይላቸዋል። ምን መሆንህ ነው? አቡበክር እኮ መድረስ በማይ ለኝ አራት ነገሮች ይበልጠኛል። በኢማን ይበልጠኛል። እስልምናን ቀድሞ በመቀበል ይበልጠኛል። ረሱልን ሰለላሁ ዐለይሂ ወሰለም በዋሻ ውስጥ በመጎዳኘት ይበልጠኛል። ረሱል ሰለላሁ ዐለይሂ ወሰለም ከማለፋቸው በፊት አቡበክር እንዲያሳግዱ ስለሚፈቅድላቸው ይበልጡኛል። አሊይ በአል ፋሩቅ ዘመን አሊይ ፋሩቅ ረዲላሁ ዐንህ እንዲህ ይሉ ነበር አላህ ስብሓነሁ ወተዓላ አልይን ከእኔ በሶስት ነገሮች አስበልጧቸዋል። የኸይበር እለት ባነገቡት ባንዲራ፣ ፋጡማን በማግባታቸው፣ ረሱል ሰለላሁ ዐለይሂ ወሰለም ሀሩን የሙሳ አገር እንደ ነበር ሁሉ አንተም ከእኔ አንጻር እንደ ሀሩን ነህ ስላሉት። እነዚህ የአሊይ ብልጫዎች ናቸው። አሊይ በኡመር ዘመን ኸሊፋ ዳኛ ነበሩ። ሰዒድ ኡመር በተደጋጋሚ አቡል ሐሰን ወይም ደግሞ አሊይ ከሌለበት ችግር አላህ ይጠብቀን ሲሉ ይደመጡ ነበር። ምክንያቱም አሊይ ለማንኛውም ችግር ፈጣን የመፍትሄ ሀሳብ ስለሚያቀርቡ እርሳቸው በሌሉ ሰዓት ችግር በተከሰተ መፍትሄ ይጠፋ ነበርና ነው። ሰይድ ኡመር አሊይ የሚሰጡትን ሃይማኖታዊ ብይን ወይም ፈትዋ ያለማወላወል ይቀበሉ ነበር። አንድ ጊዜ ኡመር ቢን አልሐጣብ ወሬ ይሰማሉ። ይኸውም የሆነ ወንዶች አንድ ባሏ ጃሃድ የወጣ ሴት ቤት እንዲገቡ ይነግራቸውና ስለ ሁኔታው ለመጠየቅ ልጅቷ እንድትጠራ ትዕዛዝ ይሰጣሉ። ልጅቷ ኸሊፋው እንዲያስጠሯት ስትሰማ በጣም ትፈራቸው ስለነበር እጅግ ከመደናገጧ ከመደናበሯ የተነሳ በማህፀኗ የነበረው ጽንስ ተጨናገፈ። ዑመር ልጅቷ ላይ በደረሰው ጉዳይ ሰሓቦችን አማከራቸው። እርሶ ምንም አላጠፉም፣ አስጠርተው መጠየቅ ይችላሉ። መሪ እንዴ መሆኖ የፈለጉትን መጥራት ይችላሉ አሏቸው። አልፋሩቅ አልይን ጠየቋቸው። አሊይም አሚራል ሙእሚኒን ሆይ ይህንን ብይን ያሳለፉት ሰዎች ስህተት ፈጽመዋል። የእርሶን ስሜት ለመጠበቅ ብለው ተገቢውን ምክር አላስገለ አላገሰዎትም አለ አለ አሏቸው። የእርሶ አስተያየት ምንድን ነው? በማለት ጠየቁ ዑመር በሴቲቱ ላይ የተከሰተው ነገር የደረሰው እርሶን ከመፍራቷ የተነሳ ነው። አሚራል ሙእሚኒን ሆይ፣ የደም ካሳ ቢከፍሉ ጥሩ ነው ላለው ዑመር የደም ካሳውን ከፈሉ። አሊይ ማንኛውን ነገር ቢናገሩ ዑመር ይፈጽሙ ነበር። ከእለታት አንድ ቀን ሰዒድ ዑመር ሰዎች ዝሙት ሲፈጽሙ ይመለከቱና ወደ መስጂድ ገብተው እንዲህ አሉ። እናንተ ሰዎች ሆይ ዝሙት ሲፈጽሙ በአይኔ አይቻለሁ፣ በጆሮዬም ሰምቻለሁ። ስለዚህ የአላህን ህግ አስፈጽ አስፈጽማለሁ አልይ ቢን አቡ ጦሊብ እንዳሏቸው፣ ለመሆኑ ለመሆኑ ከእሱ ጋር ሌሎች ምስክሮች አሉ? ምክንያቱም ዚና የሰራን ሰው ለመቅጣት አራት ምስክሮች ያስፈልጋል። ኦመርም አልይ ሆይ፣ ምስክሮች የሉም አሉ የልጅቷን ስም ከመጥራት ይቆጠቡ ያለበለዚያ በስም ማጥፋት ወንጀል ይቀጣሉ ይላሉ አልይ ኡመርም አልይ ሆይ በአይናይ እቻለሁ እኮ በማለት ይናገራሉ አልይ ወላሂ የልጅቷን ስም ከተናገሩ ስምንት ጊዜ በጅራፍ ገርፈውታለሁ አሉ ልክ ነዎት አቡል ሐሰን አልናገርም ይላሉ ኡመር ሳኢድ ዑመር አልይን በአስራ ሰባት ዓመት እድሜ ይበልጣቸዋል። የነቢዩ ሰለላሁ ዓለይሂ ወሰለም ዘመድ በመሆኗ የአልይ ልጅ የሆነችውን ኡሙ ኩልሱምን ማግባት ፈለጉ። አልይ እርሷ እኮ ልጅ ነች፣ አሚራል ሙዕሚኒን ሆይ አሉ። ግድ የለም ይዳሩልኝ፣ የእርሷን ደረጃ ከኔ በቀር የሚያውቅ የለም አሉ ዑመር። አልይም እልክልዎታለሁ፣ አይተዋት፣ ከወደዷት ሚስትዎ ትሆናለች፣ ጋብቻው በዚህ ይፈጸማል ይላሉ። ኡመር ካገቧት በኋላ እጅግ በጣም ይወዷት እና ተወዳቸው ስለነበር ከሐዘኗ ብዛት እርሳቸው በሞት በነጋታው እርሷም ተከትላቸው ሞታለች። ሙስሊሞች የዚህን ቦታ ታላቅ ዋጋ እስከ ዕለተ ቅያማ ያውቁ ዘንድ ሙስሊሞች በበይተል መቅዲስን በከበቡ ጊዜ ነዋሪዎቹ ቁልፏን ለኸሊፋው ካልሆነ ለማንም ላለመስጠት ይወስናሉ። ሶሀቦች ይሰበሰቡና በጉዳዩ ላይ ይመክራሉ። የብዙዎቹ ሶሀቦች አቋም የነበረው ሌሎች ግዛቶች በቁጥጥር ስር ሲውሉ እንደሚሆን ከሊፋው እንዳይመጣ የሚለው ነበር። አሊይ ቢን አቡጣሊብ ግን ከዚህ የተለየ ሶባ ሀሳብ ነበራቸው ለከሊፋ ዑመር እንዲህ አሏቸው። አሚር አልሙእሚኒን ሆይ ሙስሊሞች የዚህን ቦታ ታላቅ ዋጋ እስከ ዕለተ ቂያማ ያውቁ ዘንድ

ሳዒድ ዑመር ቢን አልሀጣብ ከአልይ ከነገራት ከነበራቸው ከፍተኛ ውዴታ የተነሳ በተለያየ ጊዜ ማታ ማታ ወደ አልይ እየሄዱ አቡ ሀሰን ሆይ ይሞከሩኝ አይሏቸው ነበር። አንድ ቀን እንዲህ ሲሉ መከሯቸው። አሚራል ሙእሚኒን ሆይ ጓደኞቹን ለነብዩ ሰለላሁ ዐለይሂ ወሰለም ለነቢዩና አቡበክር መገናኘት ከፈለጉ እነርሱ በእርስዎ በጣም የተደሰቱ ናቸው ምግብ ይቀንሱ እስኪ ጠገቡ አይመገቡ በሰዎች መካከል ፍትህ ያስፍን በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሶለዋት ያብዛ እንደተመኙትና እንደፈለጉት ከእርሳቸው ጋር ይሆናሉ አንድ ቀን የሆነ ሰው በሰዒድ አልይ ፊት አቡበክርንና ዑመርን በክፉ ያነሳቸዋል አልይ። ሚን በር ላይ ወጡና፣ እንዲህ አሉ፦ እናንተ ሰዎች ሆይ አቡበክርንና ዑመርን የሚወደው ሙእሚን ብቻ ነው። የሚጠላቸው ደግሞ አመፀኛ ነው። እርሱም የሙስሊሞች አለቃ ናቸው። ወደ ቀጥተኛው ጎዳና መሪዎች ናቸው። እነርሱን የተከተለ ሰው ቀጥተኛውን ጎዳና ተከትሏል። ሰይድ አልይ ቢን አቢጣሊብ ረሱል ሰለላሁ ዐለይሂ ወሰለም ኸሊፋ በኋላ እንዲተኳቸው ወይም ደግሞ ከሊፋ እንደሆኑ እንዳልተናዘዘላቸው በግልጽ ያውቃሉ። ረሱል ሰለላሁ አለይሂ ወሰለም ይህን ተናዘው እንደሆነ አልይ ሲጠይቁ ወላሂ በፍጹም በኑሳሴ መልእክት የነገሩኝ አንዱ ነገር ብቻ ነው በማለት መልሰዋል። ምንድን ነው ያ አንድ ነገር ተብለው ተጠየቁ። ከማለፋቸው በፊት ቀሩኝ ና የወላጅ ሀቅ እንዲጠብቅ አስታወሱኝ ብለው መለሱ። ከእሳቸው ሞት በኋላ ከሊፋ እንዲሆኑ አልተናዘዙን ለወትም ምን ታብለው ሲጠየቁ ወላሂ አልተናዘዙም። እኔ በረሱል ስላ ላ ሰለም መጀመሪያ ያመንኩ ሰው ነኝ። አሁን ደግሞ በራሳቸው ላይ የሚዋሽ የመጀመሪያው ሰው መሆኑን አልፈልግም። ከሊፋ እንዲሆን ተናዘውልኝ ቢሆን ኑሮ አወክርና ኡመር ሚንበር ሲወጡ ዝም ብዬ አልመለከትም ነበር ረሱል ሰላ አለሁ ሰለም ከሞታቸው በፊት አባሳ አባስ አልይን ጥሯቸው ና ረሱል ሰላ ለ ሰለም ዘንድ ገብተው ከርሳቸው በኋላ የበኒ ሀሽም የበኒ ሀሽም ወገን በከሊፋነት ይሾም ዘንድ ረሱል ሰላ ለሁ ወሰለም እንዲጠይቋቸው ይነግሯቸዋል። አጎቴ ሆይ አይሆንም ካሉኝስ ከረሳቸው በኋላ ስልጣኑን እኛ እእንይዘዋለን አሉ። አሉ አሊይ አባስም፣ አትመኙ አትመኘው አሏቸው። ወላሂ እኔ መቼም ፈልጌው አላውቅም አሉ አሊይ። በወረሃ ዙልህጀ 24 በሰላሳ አምስተኛው አመተ ሂጅራ ሰይድ አልይ ቢን አቢ ጣሊብ ወረዲላሁ አነ ከሊፋ እንደሆኑ ተደረገ። እርሳቸውም የሙስሊም ፍላጎት እና ውሳኔ ነበር እና ተቀበሉ። ለአራት አመት ከዘጠኝ ወር ያህል ከሊፋ ሆነው ቆይተዋል። በወቅቱ በኡማው ላይ ደርሶ በነበረው ውስብስብ ችግር ምክንያት ከሊፋነቱን ሳይወዱ በግዳቸው ተቀብለዋል። እርግጥ ነው በተለይ ግመል ፊትና ፊትና የተባላ እየተባለ ስለሚታወቅና በሶሓቦች መካከል ካልተፈጠረው ሁከትና አለመግባባት በዝርዝር አነጋገር ዘንድ ተገቢ አይደለም። ይህ እኛን የማይመለከት ጉዳይ ስለሆነ ወደ ዝርዝሩ አልገባም። አላህ ሱብሓነሁ ወተዓላ እንድ ብሏል። ይህች በእርግጥ ያለፈች ህዝብ ናት። ለእርሷ የሰራችው ሚንዳላት ይሰሩት በነበሩበት በነበሩበት አትጠየቁም። በዚህ ጉዳይ ውስጥ ጠልቆ መግባት የኡማውን ህመም ከመቆስቆስ ሌላ ትርጉም የለውም። አንድነቱን ከመፈታተን ውጪ ፋይዳ አይኖረውም። አላህ ይዘንላቸውና የሱና ኢማም የሚባሉትን አሕመድ ቢን ሀንበል እንድ ብለው ነበር፣ አላህ ሰይፎቻችንን ከዚያ ፊትና የጸዳ እንዲሆን አድርጎታል። ምላሳችንም እርሱን ከማውሳት የጸዳ እንዲሆን ልናደርግ ይገባል። ሰሀቦች ሁሉ ፍትሃዊና የእስልምና ወዳጅ ናቸው። የቻሉት ሁሉ ትግል አድርገዋል። በእነርሱም ውስጥ ጥረቱ በትክክል ያስኬዴ አለም በጉዞው ላይ የተሳሳተም ይኖራል። በነበራቸው ታማኝነትና ጽኑ እምነት ምክንያት ሁሉም አላህ ሱብሓነሁ ወተዓላ ዘንድ መልካም ሚንዳላቸው እንሻ አላህ። አባቢ ዛሬ ብደይህን ይመስላል ማለት ነው እንሻ አላህ